አቅም ብሩኬ የማያውቀው እና ይሄ ነገር ማርያምን የምትወስኑ ነገር ብሩኬ ማርያምን ብሏል። የሆነ ሀይሚ የምትወስነው ነገር ትክክል እንዳልሆነ እያሳወቀ ነው። ስለዚህ እህቶቼ ዛሬ ስህተት ሽማመኑ ጥሩ ነገር ነው፣ ግን ነገር ግን ማለት ነው። ዛሬ እህቶቼ አንድና አንድ ነገር ልጠይቃችሁ መጥቻለሁ። እናንተም በእርግጠኝነት ይህንን ነገር ይሄን ነገር አክሴፕት አድርጉ፣ ትቀበሉታላችሁ ብዬ አስባለሁ። ውድ ቤተሰቦቼ፣ አንድ ሰላም የነሳኝ ነገር አለ። እንቅልፍ አልወስደኝም። ይህን ቪዲዮ ደጋግሜ ሳይሆን ያደርኩት ውድ ቤተሰቦቼ፣ ሰላም ጤና ይስጥልን። እንዴት ናችሁ? ደና ናችሁ አለው። እኔ ደና ነኝ። ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተቀላቀሉ። እንግዲህ ትናንትና በተለቀቀው ቪዲዮ አይታችኋል። ፋሲል እንዴት በዚህ መልኩ ይሄንን ጥፋት ፈጽሞ እንዴት ነው ሀይሜን በእንደዚህ አይነት መልኩ ይቅርታ የሚጠይቀው? እዚህ ነገር ላይ እንዴት እንደገባ ምንም አይነት ያወቅ ነው መረጃ የለንም፣ ከቪዲዮውም ከምኑም። ብሩ ግን አንድ እውነት አለው፣ ሀይሚ ማርያምን፣ ለምታደርጊው ነገር ተጠንቀቂ ብሏል። አንድ እውነት ይለታለሁ እዚጋ፣ ምክንያቱም ያደረገችው ነገር፣ የሄደችበት መንገድ ትክክል አይደለም። ግን ደግሞ ሀይሚ ይሄ ነገር እንድትሆን ያደረጋት ነገር በጣም ግልጽ አልሆነም። ግልጽ አልሆነም። ፋሲል ከዚህ በላይ ግልጽ ማድረግ አለበት። ምክንያቱም የወንድሜ ሚስት በዚህ መልኩ ስሟ መጥፋት የለበትም። ኮመንቱ ላይ እዚህ ጋር እንዳለጥፈው ጥፎ አስጠልቶ ነው ኮመንቱ ማለት ነው፣ ለሀይሜ የተጻፈው ኮመንት። ይሄ ነገር ደግሞ በዚህ እንደዚህ አሁን ይሄ እውነት አወጣው፣ እውነቱ ወጥቷል። በቃ በዚህ ይበቃል ማለት በፍጹም። እውነት ሀይሜን የምትወዷት ከሆነ የሀይሚ አድናቂዎች ዛሬ ማለት ነው፣ ይህን መልእክት ግራም ቀኝም ብላችሁ ማየት ያለባችሁ። እዚህ ነገር ላይ እንዳልሆነች እኛ እናቃለን። ግን ደግሞ ነገ የሆነ ነገር ኮሽ ባለ ቁጥር ማለት ነው እመኑኝ፣ ይሄ ነገር ቀለበት እንዲህ ያርጋ ነበር፣ እንደዚህ ከሌላው እንዲሄዳ ነበር፣ በታክሲ ሸኝቶኝ መኪና ውስጥ ምናም ያለችው ነገር ማለት ነው፣ የዛን ጊዜ እመኑኝ፣ እንደ ጥሩ ነገር እንዳደረገችው ነገር እንደተፈጠረ ነገር አድርገው ማለት ነው እያቀናበሩ ይወጣል። እንደምታውቁት ነው ዛሬ የሆነ ችግር ሲፈጠር፣ ድሮ ያደረጋችሁት ነገር ስህተትም ሆነ ጥሩም ነገር ተቀናብሮ ይወጣል። ሀይሚ እንኳን ለብሩኬ እንደ ቀልድ የኔ ጠንበለል የኔ ሸበላ ያለችው ማለት ነው። ብዙ ጊዜ የሆነ ነገር ሲፈጠር ይዘዋወራል። ደስ የሚለው ነገር ቃላቶቹ ጥሩ ናቸው፣ ምንም ችግር የለው። አሁንም ከፋሲል ጋር እኔ በእንደዚህ መልኩ በይሉኝታ ቀለበት አድርጌ ነበር፣ በይሉኝታ እንደዚህ ብዬ ነበር ያለችው ነገር ለሀይሚ ስም ለሀይሚ ክብር ለሃይሚ በፍጹም ይሄ ትላንት የሰጠው መግለጫ ወይም መግለጫን በሉት አስተያየትም በሉት ፋሲል የሰጠው ነገር በጣም ትክክል አይደለም። በቃ ትክክል አለም። ሊያስተምር ቢፈልግም ይሄ ልጅ ከመካከላቸው አንድ ጓደኛቸው ማወቅ አለበት፣ እንደዚህ እንደዚህ ላስተምር ነው አብራኝ ከውን ወይ ፍጹም ማወቅ አለበት። ሰንበዲ ሌላ በሃይሚና በቡርኬ መካከል ብቻ ማንም ይሁንማ፣ አንድ ሰው መኖር አለበት። እነዚህ ልጆች ሁለቱ ምንም አያውቁም፣ እንበለሽ፣ ሁለቱ ምንም አያውቁም። እሱ መጥቶ የሚያስተምራቸው ማን ነው? እሱ ማን ይም ለና ለሃይሚና ለብሩኬ ቲቸር ማን ቀጠረው? ማን ማንን ነው የሚያስተምረው? እኛ ኦዲንሶችን ምንም አላስተማረንም። ምንም ለምን እኛ ሃይሚን የምናቃት በክብሯ ማትደራድር ሴት፣ በክብሯ በቃ በሴትነቷ ሴትነታችሁን አክብሩ። ብሩኬም ቢሆን ሴትነት ከባድ ነው ብሎ ነው እኛን የሚያስተምረን። እኛ የምናውቀው ያንን ጥንካሬያቸውን ያንን ጎናቸውን ነው። ሀይሚ ከዚህ ቪዲዮ ላይ ምን አስተማረችን? ምን? አሁን ፋሲል ይሄን ነገር አስተላለፈና ሀይሚ ምን አስተማረችን? በጓደኛችን ላይ ሌላ ቀለበት በሸም ተቀብለን አብረን ነው ቆይተን ከዛ በኋላ ለጓደኛችን ተናግረን ጓደኛችን እሽካለን አብረን መኖር ኖ፣ በፍጹም ይሄ ከሃይሚ ጋር በፍጹም አይሄድም። አስተካክሉ። ቪዲዮ የሚቀጥል ከሆነ ኦኬ፣ እንጠብቃችኋለን ካልሆነ ግን ፋሲል ይችን ብቻ ቃል ሰጥቶ ከተፋታችሁት እውነት እናንተ የሃይሚ አድናቂ አይደላችሁ። የሃይሚ ስም መጥራት አለበት። እኔ የወንድሜ ሚስት ይጣራልኝ። የምሬ ነው። እኔ አልተዋጠልኝም፣ ምንም ምንም ልቀበለውም አልችልም። ምንም እንደተባለው ሁለት መቶ ሺህ ሀይሚ ስትሞላ ከሆነ እንደምንም ቶሎ ቶሎ ገፋ ገፋ አርጉና ቤተሰብ ሁለት መቶ ሺህ ይውጣና እውነቱን እንወቅ። ሁለት መቶ ትሙላና ሃይሚ ለስራ ተብሎ ከሆነ ይህ አጀንዳ ተብሎ ከሆነ እንደገና ደግሞ ምናልባት ከበዓል በኋላ ይሄንም ፕራንክ ደግሞ ካላስቀጠሉት በዚህ መልኩ ሀይሚ እንደዛ ብሩክም ሶስታችሁም መኘኝ አትበሉብኝ በፍጹም። እንደዚህ ብለሽ ዝም ማለታችም ፋሲልን ስምሽም ማጥራት አለብሽ። ምክንያቱም ይሄ አሁን የተሰራ ድራማ በፍጹም ሃይሚን አይገልጻትም በምንም በምንም እኛ እሷን የምናውቃት በጥንካሬዋ ሴትነት ምን እንደሆነ ሴትነት እንዴት መስዋዕትነት መክፈል እንዳለባት ለፍቅረኛም ሆነ ለቤተሰብም ሆነ ለጓደኛም ብዙ ነገር አሳይተናለች ብዙ ስለዚህ እኔ ትናንትና ፋሲል የሰራው ቪዲዮ እሱ ቻናል ለመክፈት ከሌሎች ጓደኞቹ ጋር አብሮ ተደራጅቶ እንደዚህ ፈትኛ ይሄን ቻናል ልክፈት እኔ አልቀበልም አልቀበልም ከዛ ውስጥ ሃይሚ ሰምታ ቢሆን ወይ ብሩኬ ሰምቶ ቢሆን ኢሶኬ ችግር የለም ለምን የሆነ ነገር እንማርበታለን። አሁን ግን ምንም አያስተምርም። ይሄ ቪዲዮ ምንም ሃይሚን ያዋረዳል። ለሃይሚ የሌለ ስም ብዙ የሚወዷት እህቶቿ በጣም ብዙ ብዙ ብዙ እኔም አውቃቸው እኔን እኔን ጠልተው የሚሰሩ ሰዎች ዛሬ ላይ እንዴት ሃይሚ በዚህ መልክ አንጠብቅሽም እያሏት፣ ስለዚህ እኔም አልጠብቅም በዚህ መልኩ ለምን እኔ አንደኛ ፕራንጎ ከቀጠለ ብዬ ነው ያሰብኩት የነበረው። ፕራንጎ ካልቀጠለ ፋሲል ስለ ሃይሚ ብዙ መረጃ የምታወጣው ነገር አለ። ምክንያቱም ይህንን ርዕስ እንዴት ልትሰራ እንደቻልክ እንዴት፣ ለምን፣ በምን ጉዳይ ሌላ ሌላ ሌላ ይቀርሃል ማለት ለኦዲንሱ የሚያሳምን ነገር ምንም አልተናገርክም። እውነት ለመናገር እኔ ደጋግሜን ያየሁት ውድ ቤት ሰዎቼ፣ ምናልባት ምን አገባችሁ ትሉን ትችላላችሁ። ይቺ ነገር እኔ በጣም ወዳችኋለሁ ሌላው ተውትሽ ሃይሚን እወዳታለሁ ብለው ስለማታምኝ፣ እኔ ብሩኬን ሞቼ እንደምወደው ታውቃላችሁ። ግን በዚህ ልክ የሚወዳት የሚያፈቅራት ልጅ ሌላ ሰው መጥቶ እንደዚህ ማንነቷን ክብሯን ዝቅ የሚያደርግ ስራ ሰርቶ እንደዚህ አለባብሶ ይቅርታ ይቅርታ እንዲጠይቅ አልፈልግም። ምክንያቱም በደንብ መጣራት አለበት። እውነት ይሄ የተሰራው የተሰራው ድራማ በፍጹም ሃይሚን አይገልጽም። በፍጹም በምንም በሉት ወደዛም በሉት ወደዚህ በሉት ሃይሚን አይገልጽም። እኔ ደግሞ የወንድሜን ሚስት በዚህ ልክ ልረዳትም አልችልም ልጽፋትም ልስላትም አልችልም። እውነት ስነግራችሁ ማለት ነው። ምክንያቱም አንድ እውነት አለው ብሩኬ ማርያምን፣ ለምታደርጊው ነገር ተጠንቀቂ እያለ ነው። ገባችሁ አደለ? እንግዲህ እሷ አታቅም። እዚህ ቦታ ላይ ብታቅ ኖሮ ኦኬ፣ ልታስተላልፍ የፈለገችው ነገር አለ ብታቅ፣ ብዙ ነገር ያስኬዳል። እሷ ካወቀች እሷ ካላወቀች ግን ምንም በፍጹም እንደዚህ ሊሆን አይችልም። ነገሩ እንደዚህ እንደዚህ ነው። ይሄንን ይሄንን ላስተምር ፈልግያለሁ። ፕራንክ ነው ካለች ፕራንክ ፕራንክ ነው አለቀ። ሰው የፈለገ ነገር ነገ፣ ሰንበዲ የሆነ ነገር ሲፈጠር፣ ትናንት እሷ ቀለበት አርጋ ነበር ምናምን ከተባለ፣ እንዴ እሱ እኮ ፕራንክ ነው ተብሎ ታልፏል። ፕራንክ ፕራንክ ነው ይባላል። ገባችሁ? የሆነ ነገር ላይ ስትደርሱ ታውቃላችሁ። አሁን አብረሽ ላይ ስንት አብረሽ ላይ ምን አይነት አጀንዳ እንደተከፈተበት አንተ ቤት አንተ አንተ የአረብ ሀገርን ሴት አትረዳም፣ ብር ነው የምትበላው ምናምን ግን ብዙ ነገር አድርጓል። አያችሁ፣ በቪዲዮ ስለተያዘ እያንዳንዱ ዲዩት እያደረጉ የሚወዱት ቤተሰቦቹ እዛ ላይቭ ላይ እያፈጠጡት ሁሉ አዋረዳቸው። ለምን እነሱ ከስር ከመሰረቱ አላዩም፣ ካህናት ብቻ ነው ያዩት። ዛሬ ላይ ያንን ግን ጥሩ ነገር ስለሰራ ለዛሬ ለዛሬ ማንነቱ ስሙ ሲጠፋ ያጠቀሙ፣ ገባችሁ። ስለዚህ አሁንም ቢሆን ሳምበዲ አይታወቅም፣ ነገር የሆነ ነገር ይፈጠራል። ስለዚህ በሚፈጠር ሰዓት ይሄ ነገር እየተነሳ እሷ እንዲህ ናት ተብሎ መወራቱ ማይቀር ነው። ለምን ስሟ ዝቅ ይላል፣ ያልዋለችበትን ያልፈለገችውን ነገር። በጣም በጣም እውነት እውነት በጣም ድራማው ማለት ነው። እኔ ብዙ ላወራ ካልኩ ማለት ነው ብዙ የሚያስጠላ ነገር ነው የሚያስተምረው እንጂ እኛ ለሃይሚ ቤተሰቦች ሃይሚን ከህፃንነቷ እናውቃታለን። ይሄ ነገር ለእሷ ህይወት በምንም ሊያስተምርም፣ ማንም ምንም ሊገልጽ አይችልም። በቃ ረጅም ጉዞም ተጓዙ፣ አጭርም ጉዞ ተጓዙ፣ እሱ የራሳቸው አቅም ጥንካሬ ነው። እኔ እንደዛ ነው ምለው። ምክንያቱም የብሩኬና ሃይሜ አቅም ነው እዚህ ጋር የሚወሰነው ነገር። ፋሲል ማን ፈታኝ አደረገው ይህን ነገር? ሲቀጥልስ፣ እሷን ለምን እንዲህ ተፈታተናት? እሷን ምናልባት ለብሩኬ ደካማ ጎን ካላት እሱ ሊገባ ፈልጎ ነው ወይስ በምን ጉዳይ በምን ይሰባስቧት ነው? ለተመልካቹ ምንድን ነው ያስተማረው ነገር? አዎ ሀይሜ ዋህነች ሸመኛ ናት። እሱን እናቃለን። እሱ እሱ ባይ ነግረንም፣ ይሄ ይሄን እናቃለን። ከዚህ በፊትም ቡርኬ ተናግሯል፣ አንዴ ሁለቴ። በሼም ብዙ ነገር አታድርጊ፣ በይሉንታ ብዙ ነገር አታድርጊ፣ ያመንሽበትን ነገር ብቻ፣ የምትደሰችበትን ነገር ብቻ አድርጊ ብሏታል። እሺ ብላለች። ሶ ይሄ እሱ ሊያስረዳን፣ እሱ ሊያስተምረን አይገባም። ስለዚህ አሁንም ቢሆን ቻናሉ ሰብስክራይብ አራት ሺ ምናምን ደርሷል፣ ችግር የለም። ሰብስክራይብ አልኩት፣ ግን ማለት እኔ አላደረኩትም፣ ይቅርታ አድርጉልኝ። ምክንያቱም ምንም እየገባኝ አደለም፣ የመጣበት ነገር ምንም ማለት ነው፣ ለምን በወንድሜ ሚስት ስሟን ዝቅ፣ ክብሯን በሚነካ ማንም ሰው አክብሯት ነው ኮመንት እንትን ማን ነው? አክብሯት ነው። በቪዲዮ ሰሩ የትን ቤት ተጠራች፣ ማንም ቤት ሄደች፣ ብቻ በምንም ሳንበዴ፣ በምንም ትጠራ፣ በምን በጥሩ ነገር ነው። በፕራንክ ራሱ በጥሩ ነገር ነው። ማንም ሰው የሚያስተናግዳት ማለት ነው። ስለዚህ ዛሬ ላይ ፋሲል ባደረገው ነገር በጣም ነው የተጸጸትኩት። በጣም ነው ያስጠላኝ። እኔ ማታም ሰርቼላችኋለሁ። ብዙዎቻችሁ ኮመንት ስር የራሳችሁን ሀሳብ አሳይ ሰታችሁኛል እኔም ደግሞ የራሴን ሀሳብ ሰርቻችኋለሁ። አመሰግናለሁ። ግን በዚህ አጋጣሚ ያልገባኝን ነገር ሲስ እንደዚህ ቢሆን እንደዚህ ነው ስለምትሉኝ እህቶቼ በጣም አድርጌ አመሰግናለሁ። አሁንም የእውነት ሀይሚን የምትወዷት ሰዎች የእውነት አድናቂ ከሆናችሁ የሀይሚ ስም በዚህ መልኩ ዝም ማለት የለብንም በቃ ማንነቷን በደንብ ማስረዳት አለበት። ይሄንን ማንነቷን እኛ ብሩኬ ጋ እናቃለን። የሷ የዋህነት የእሷ በይሉንታ የእሷ ምናምን የሚል ነገር ብሩኬ ነግሮናል። ከአንዴም ሁለት ሶስቴ አስረድቶናል። በዚህ ይሉንታነትሽ፣ በዚህ ሸመኝነትሽ ሌላ ነገር ውስጥ ትገቢያለች ብሎ ከአንዴም ሁለት ሶስቴ ነግሮናል፣ አስረድቶናል፣ እሺ ብሏል። ይሄንን ደግሞ ፋሲል እኛን ሊያስረዳን እኛን ሊያስተምረን አይችልም፣ በዚህ ጉዳይ ላይ ማለት ነው ጥንካሬያቸውንም አይተናል። ከዚህ በፊት በብዙ ነገር አይተናቸዋል። ብሩኬን ባመጣው ፕራንክ፣ ሀይሚን ባመጣችው ፕራንክ የእሷንና የብሩኬና የሀይሚን ግንኙነት ፍቅራቸውን፣ ጥንካሬያቸውን አይተናል። እኔ አሁን ፋሲል መቶ የእነሱን ጥንካሬ ያስተማረው ነገር እኔ ምንም ምንም አልገባኝም፣ ሀይሚን ከማዋረድ በስተቀር የሀይሚን ስም ከማጥፋት በስተቀር ማንም፣ ይሄው ዓመት ምናምን ሆኗታል። እንግዲህ ቻናል ላይ ሰራ ከብሩኬ ጋ እንደዚህ የሃይሜ ስም በዚህ መልኩ ዝቅ ተብሎ ሴትነት የሚያስረክስ ጽሁፍ ተጽፎ አያውቅም። ወደዳችሁም ጠላችሁም፣ ዛሬ ብሰድቡኝም ስደቡኝ፣ ይሄ ነገር ሃይሜ ስሟን መጽዳት አለበት። በቃ ልጁን ማለት ነው ጠይቁት። ገዝትም ይግባ ምንም ይግባ ይሄን ነገር ለምን እንደሰራው በቃ ማብራራት አለበት እንጂ በዚህ መልኩ ዝም ካላችሁት እውነትም የውሸት ናችሁ፣ የሀይሜ አድናቂዎች ማለት ነው። የምሬን ነው ምላችሁ። እንደኔ ከተሰማችሁ በቃ ስሟ መጥራት አለበት። በዚህ መልኩ አይሆንም፣ ምንም ሊሆን ሊዋጥም አይችልም። እኔ ምንም እኔ እኔ እኔ ጠያታለሽ የተባልኩ ሰው እንኳን አልተቀበልኩትም፣ አልተቀበልኩትም። እናንተስ እንዴት ተቀበላችሁት? እንዴት እንዴ የእሱን ዩቱብ ቻናል ለማሳደግ የስንት አመት ክብሯን በአንድ ቪዲዮ በሁለት ቪዲዮ ዝርጥጥ አድርጎ ቁጭ ያደርጋታል። ስንት ሰው ነው የማይሆን ስም የሰጣት? ለፕራንክ ከሆነ ሶኬ ችግር የለም፣ ስድቡ ምንም ማለት አይደለም። እኔ አሁን የፈራሁት ነገር ለምን መሰላቸው? ስድቡ ችግር የለውም፣ ግን ነገ ህይወት ይቀጥላል፣ ህይወት ይቀጥላል። ስለዚህ ትናንት ከእከሌ ጋርም እንዲቀለበት አድርጋ ነበር በይሉኝታ በሸም ነገም ደግሞ ነገም የሚመጣው ሰው እንሄድ ካላት ትሄዳለች። እንደዛ ብሎ ነው ስሟን የሚያጠፏት። እመኑኝ እመኑኝ እመኑኝ፣ እንደዚህ ነው የሚሏት። የሚዲያ ነገር እያያችሁት ነው። በትልልቅ ሰዎች ላይ ጥሩ ጥሩ ሰራን ብለው መጥፎ ሰራን ብለው ያሳለፉት እየወጣ ይረብሻል ይሄ ነገር። ግን እንደዚህ ነው ወይ ብሩኬ ወይ ሃይሚ ከውስጣቸው አንድ ሰው ወይ ፍጼ እንደዚህ እንደዚህ እኔ አውቅ ነበር እሷን ለመፈተን ነው ከተባለ፣ ያስጌዳል። አሁን ግን እኔ ፋሲል ምንም አይመለከተውም፣ እነሱን ለመፈተን እኔ በራሴ ማለት ነው። ሲቀጥል ትናንትና ሀይሚ ተናዳለች። ምናልባት ተናዳ የሄደችበት ፓርት ሌላ ቪዲዮ እንዲያሰራቸው ሌላ ርዕስ እንዲያስቀጥላቸው ነው ብዬ አስቤያለሁ። እሱ ካልሆነ በሌላ ከመጡ እውነት የነገር በዚህ ተዘግቶ ፋሲልም ዩቱብ ቻናሉን የሚቀጥል ከሆነ የሀይሚ ስም በዚህ መልኩ ተዘግቶ መቅረት የለበትም። የምሬን ነው። ምንም ቢሆን ምን የወንድሜ ሚስት ናት፣ ትጠያታለች ትሉኛላቸው። እኔ ግን ምንም አይመለከተኝም። በቃ ለወንድሜ ስል ይሄንን ነገር የእኔ ውድ ቤተሰቦች ማለት ነው የምትወዱኛላቸው፣ ይሄ ነገር የእሷ ስም መጥራት አለበት። እውነቱን ማውጣት አለባቸው፣ ማውጣት አለባቸው። ምክንያቱም ነገ በእነሱ ጓደኝነት ውስጥ ይሄ ነገር በጣም ከባድ ነው። ሰው ነንና የሆነ ነገር ሊፈጠር ይችላል። በዛን ሰዓት እያወጡ የሃይሚን ስም እንደዚህ እንዲያርጉ አልፈልግም። ምክንያቱም ለቡርኬም ክብር ነው በክብር ነው። ይሄን ያህል ዓመት ስሰራ የትም ቦታ የቆየችው ማንም ቤት ተጠርጣ ስሰራ የነበረው። አሁን ግን ፋሲል በዚህ መልኩ እንጃ፣ እኔ እንጃ። በጣም በጣም በጣም ክብሯን ነው ያወረደ የሴትነት ክብሯን። ከዚህ ቪዲዮ እኛ ምንም የምንማረው ነገር የለም፣ እውነቱን ስነግራችሁ። ምክንያቱም ምን ያስተምራል? ምን በይሉንታ እዚህ ጋር መወደው ሰው ወንድ እያለ እዚህ ጋር በወንድ ላይ መወደው ወንድ ኖሮ ሌላ ወንድ፣ በይሉንታ ቀለበት ይዤ ከዛ ሰው ጋር ምንም ቢጠይቀኝ ምን እሺ እያልኩ ከካሜራም ጀርባ በሉት ከምንም ጀርባ በሉት እሺ እያልኩ የሚፈልግበት ቦታ እየወሰደኝ እያዝናናኝ እየመለሰኝ፣ ከዛ ደግሞ እዚህ እመወደውን ልጅ ማግኘት። ኧረ ይሄ በፍጹም ምንድን ነው የሚያስተምረው? እንዴት በምን አይነት መንገድ ይሄ ያስተምራል? ጭራሽ ምንም ምንም የማይሆን ርዕስ ነው ያመጣው ፋሲል። ስለዚህ እውነቱን መናገር አለበት። እውነቱን ይሄ ሀይሚን አይገልጻትም፣ በቃ ብሩኬንም አይገልጸውም። በሁለቱ መካከል ምን ለመፍጠር ነበረ ያቀደው ፋሲል? ስለዚህ እኔ ቤተሰቦች፣ እኔ እንጃ፣ የተሰማኝን ስሜት እንደኔ የሚሰማቸው ከሆነ የሀይሚ ስም ይጣራልን ማለት አለባቸው። የእውነት የምትወዷት የምታከብሯት፣ ይሄን ነገር መቼ ነው የምታደርጉት አሁን እውነት ድጋሚ መጥቶ ምንም አይነት ነገር ካላብራራ ፋሲል። እና ወድ ቤት ሰዎቼ ለዛሬ ጀላችሁ የመጣሁት ቪዲዮ ይሄንን ይመስላል። በጣም ስሜታዊ ያደርጎኛል። የተሰደበችው ስድብ አሞኛል። እኔ እንጃ እንዴ